በተለይ በተለይ ይሄ እንኳን ተደብቆ የሚጽፍ ወረበላ ቪዲዮ የሰራችሁ ሰዎች ቪዲዮ የሰራችሁ ሰዎች ያ ወይኔ ችኮላችሁ፣ ግን ወይኔ ችኮላችሁ፣ ወይኔ ችኮላችሁ፣ ወይኔ የምትሰጡት አስተያየት ወይኔ የምታደርጉት ነገር ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ሰውን ገደል ለመክተት ወይኔ ሰውን ገደል ለመክተት እንዴት እንደጠቀማችሁ እንዴት እንደጠቀማችሁት፣ እንደጠቀማችሁን በኢየሱስ ራሳችሁን በራሳችሁ ተታዘቡት። ለነገሩ ራሳችሁ እንደዚህ አይነት ሰው አይደላችሁ። እኔ አሁን የሆነ ነገር ተፈጥሮብኝ አቅም አይሆን እግዚአብሔር እንደው በሚያውቀው ቻኩዬ አውርቼ እስኪ ተፈጥሮ ያውቃል። እንዲ እንዲህ እንዲህ ነው እንዲህ ያልኩት ነገር የለውም። ብዙ ጊዜ የሚመጡት ነገሮች እንዲሁም ይታዩኛል እና እውነት ነገር እሰበሰባለሁ፣ አስተያየት መስጠት አልፈልግም እና ኩላሌት በሰጠ አፈሪ ብላ፣ እሱማ ሁላችንም ነው ይበላል። ግን አልተናገርኩም፣ አሳዘንም ምን ያልኩት፣ ልጅቷንም አልተናገርኳትም። ምንድን ያልኩት ምንድን ያልኩት? ወይኔ ጌታ። ግን የእሷም ግን ትንሽ ትክክል እኮ ነው፣ የእሷም እኮ ትክክል ነው። ኩላሌት እኮ ነው የሰጣት፣ ነፍሴ ኩላሊት እኮ ነው የሰጣት። ጋይስ፣ ውሸት እኮ ነው ገዝታ እኳ አደለም፣ እሷም ዋሽታናለች። በነገራችን ላይ ግን ከሁሉም የሚቆጨኝ እዛ ላይ እንደው እንዳይቀየር ብዬ የሰጠሁት አንበሳ በዛ በደህ አቅሜ እንደው አሳዝኖ እንደዛ ሲሆንና እሷም እንደዛ ሲባል በቃ ይቅርበለን፣ ሁሉም እኛ ወንዶች እንደዚህ አይመስሉንም ነበር። ይቅርበለን ብዬ አትርገመን ብዬ አንበሳ ሰጠሁት። አራት መቶ ዶላር ገዝቼ ምን አራት መቶ ዶላር፣ አራት መቶ ዶላር ነው ገዝቼ የሰጠሁት አንበሳ። አሁን እሱ ለነገሩ ታረቁ ግን አይደለም አይደለ እሱን ተስተሳስቻለሁ ነው የሚባለው። እሱ እሱን አልተሳሳትኩም። እኔ አስተያየት አልሰጠውም። እስቲ ቆይ፣ እኔ ምናልባት በእሷ በኩል ችግር ሊኖር ይችላል፣ በእሱ በኩል ችግር ሊኖር ይችላል። ግን ልክ አደለችም። በቃ ኩላሊት ወስድ። ለምን ከመጀመሪያ እኔ ንግግር ስናገር ስናገር በጣም እጠነቀቃለሁ። ኩላሊቱ ለምን ወሰደች? እና ብዬን ቆንጆ ምንድን ነው ያልኩትን ኩላሊቱ ለምን ወሰደች? የማትወደው ከሆነ የዚህን ያን መስዋዕት ሲከፍል በቃ ኩላሊት በጣም ከባድ ነገር ነው። እስቶፕ ለምን አትለውም ነበረ ያልኩት ገባችሁ? እስቶፕ ለምን አትለውም ነበረ ኩላሊት እስከመውሰድ ድረስ የእኔ ቆንጆ ለምን እንትን አለችው አልኩኝ፣ አይደለ የእነዚህ ግን አሁን በእኛ ላይ ያደረጉት ነገር ስህተት ነው። በተለይ አንድ የሆነች እና እጋ ምናምን ትናገራለች አንድ የሆነ እጋ አለ እና የሚያወሩት ነገር ስህተት ነው። ስህተት ነው ነገር ደግሞ የላችሁ እኔ መፈራ ምን እንደሆነ ታውቃላችሁ? እኔ መፈራ ማለት ምን እንደሆነ ታውቃላችሁ? እኔ መፈራ እኛ እንደዚህ አይነት በህዝብ ዘንድ እንደዚህ አይነት እንትኖችን ሂቶችን መቀበል እንችላለን። እመኑኝ፣ እሱ ግን አይችልም። እሱ አይችልም። ይጠፋል፣ ይጠፋል። የዛኔ እናንተን ነው የማያችሁት። እናንተን ናያችኋል የሚዘነው ኢትስ ኖት ጊዛኔ እናንተ እናችኋለን። በተለይ ሴት ሆነሽ ሴት ሆነሽ ሴት ሆነሽ በተለይ አንድ ሸርሙጣለሽ ሴተኛ አዳሪ እዚህ ጀርመን ውስጥ የምትኖር እሷን በህግ ነው የምጠይቃት። ሲጀመር በህግ ነው የምትጠየቀው። ምክንያቱም በማታውቀው ነገር ላይ የሰጠችው ሀሳብ ኢትስ ቬሪ ዳንጀረስ ቬሪ ቲክቶክ ኋላም የሰጠቻትን በሙሉ አውርደት ሰጥተናል። ዛሬ እኔ እየነገርኳችሁ ነው። በህግ ነው የምትጠየቂዎች። ቤትሽ ራሱ ሊበጠበጥ ይችላል። በተለይ ባልኖሮሽ ጀርመን ባልኖሮሽ ይሄን ነገር ካወቀ ልንገርሽ ትጠየቂበታለሽ ች ማለት ነው እና ጀርመን ሀገር ውስጥ አንዳችሁንም አለቃችሁ አንዳችሁ ግደ- አንለቃችሁ እንዲህ የእናትሽ ቤት እንትን መስሎሻል፣ ዘበኛ መስሎሻል፣ እንደ ልብሽ አፍሽ የምትከፍቺበት ትጠይቀለሽ። እዚህ ሀገር አይቻልም፣ አይቻልም። እኔ ብዙ ነገር ስደፍር እዚህ ሀገር ስደፍር ሰምታችሁ ኛታችሁኝ ታውቃላችሁ። ብዙ ነገር አንቺን እንኳን ለመናገር አልደፍርም። ስም ጠርትሽ ነው የተናገርሽ፣ ስም ጠርትሽ፣ ልጆች ጠርትሽ፣ አቅጣጫ ጠቁመሽ የተናገርሽው። ምንም መረጃ የለሽም ምንም መረጃ። ለዚያም ነጭ አቅፈሽ እየተኛሽ እሱ ነው የሚዞርብሽ። እንደዚ አይነት ነገር እነሱ በጣም ነው የሚጠሉት። እራሱን አሳልፎ የሚሰጥሽ ታያለሽ። እንትን መስሎሻል። ይሄ ወደዚህ አፍሪካ እንትን ምትኖር ይመስሎሻል። ሁሉ ነገር ይሁልሴ በጣም አጭር፣ በጣም ቅንጭብና ቀለል ያለ ነው። ገደል ነው የምትገቢው አንቺም። ብሎ ቴራፒ ጭራሽ በልጅ ላይ እንደዚህ አይነት አስተያየት ሴትን እንደዚህ ድሮ ፕ ማርክ መስሎሻል መስሎሻል። ለማንኛውም ብርሽን ሰፋ አድርገሻል። ኦኬ፣ ለጠበቃ ሰፋ አርገሽ እንድትከራከርልሽ የምትከራከሪበትን ነጥብ አንድ አፍ የለሽም አንድ አፍ ኦኮቴ፣ እኛ ላይ እንደለመድሽ ልጆች፣ የዚያ ሀገር ልጆች ታውቂያለሽ። አንዷ የሰው ልጅ እኮ ብላ ነክታ እኮ ነው። አፈር ከድሜ ይበላችሁ ልጅ አይጠራም እዚያ ጋር ችደ ምን አባቷ ልታረግ የመጣችው ልጅ ስትነኪ የልጁን እድሜ እስከ አስራ ስምንት ነው የሚያስቆጥሩሽ የልጅ እድሜ እስከ አስራ ስምንት ነው የሚያስቆጥሩሽ። የልጅ ህግ እዚህ ሀገር እንዴት እንደሚከብድ ባየሽ፣ እንዴት እንደሚከብድ እንኳን የልጅ እዚህ ሀገር ሰውን እራሱ ጠርቶች መሳደብ አትች አይቻልም። ደደብ ህጉን ብታቁ ኖሮ እንደዚህ ባልተዳፈራችሁ ነበረ። ተመቀምት ቻለሽ የጋራ የሆነ ነገር ፖለቲክስ፣ ሃይማኖት፣ ስፖርት ምናምን እሱም እንዲ እንደምታዩት አደለም። የሀገር ስፒች ኦፍ ፍሪደም ምናምን በግል እንደዚህ ብትጠቅ ይሻልሻል። ግን ህፃናቶች ጋር በተለይ እንደዚህ ፋሚሊ ነክ ነገር ጋር ቁጭ ብለሽ ያ እንደዚህ የሞተ ነገር ምናምን ከሆነ ሰው ከሞተ የሆነ አሰቃቂ ነገር ከሆነ ምናምን ካልሆነ ቤትሽ ድረስ ነው የሚያንኳኩ የሚመጡት ቤትሽ ድረስ። አሁን በሱ እኔ እግዚአብሔር ምስክር ነው። ተያለሽ አንቺ ሶስት ሰዎች ከሰኞ በኋላ ተያላችሁ ሶስት ሰዎች ሶስት ሰዎች። ይህን ደግሞ እየነገርኳችሁ ነው በጣም ስለምተማመን ነው የምነግራችሁ። በጣም ስለም አምስት ሳንቲም አናወጣም። አምስት ሳንቲም የራሳቸው ልጆቹ ጠባቂዎች ናቸው የሚከሷችሁ፣ እኛ አይደለም። ታውቂያለሽ፣ ዩግን ታምት ነው የሚከሳችሁ፣ እኛ አይደለም። ዩጋዴት ዩግን ታምት ነው ልክ ልክሽ የሚያስገባሽ ዩግን እኛም መናገርና ልጆቹ መናገር ለልጆቹ መፍረድ እዚህ ይደጉ እዛ ይደጉ ሁ አር ዩ አትችይ፣ ምን አውቀሽ። ለማንኛውም፣ ዩቱብሽንም ቲክቶክሽንም የሰራሽበትን ገንዘቡን ቁጭ አውቂ ቁጭ አውቂ። ከዛ ዩቱብሽን የት እንደሚገባልሽ ታይዋለሽ። ከልቶብሽ ነበረ። እንደዚህ እጅ ለጊቢ ስልሽ ነው። ለእኔም ይሰራል። መክሰስ እኮ ነው ከሰሻ ልኮ እኔ ልጅሽን ነክቼው አውቃለሁ። እንደ ሞኝ ነኝ። ቢያንቺን ልጅ የምነካው ልጅ እኔ ለነካ በራሴ ጊዜ እስር ቤት አለማረኝም። አላውቀውም። ልጅሽን አታውቂውም። እኔ በልጅሽ ለአስተያየት ለምን ነው የምሰጠው? ህጉን ስለማውቅ እንግዲህ በልጅሽ አልመጣም ብትሰሪ ህጉን እዚህ ሀገር፣ ሰው ስንጠርተሽ እንዲህ ብለሽ እዚህ ጋር ምናልባት ከሰባት መቶ ሰማንያ ሰው ልንገራቸው፣ አይደለም አምስት የጀርመን ሴኩሪቲ ቁጭ ብለው ያቸዋል፣ ኦልሬዲ ያቸዋል። ታውቃላችሁ ወይ እንኳን በመቶ ሺህ በሁለት መቶ ሺህ ተከታይ አለሽ፣ አይደለም አምስት ሺህ ተከታይ ካለሽ እዚህ ውስጥ ሴኩሪቲ እንትን ውስጥ ገብተሻል፣ ሀገራቸውን ስለሚጠብቁ ሀገራቸውን ስለሚወዱ እንደ ድሮ ይሄ ትራንስሌት ተፈልጎ ምናምን አውቶማቲክ ነው፣ አውቶማቲክ ነው ትራንስሌት የሚያደርገው እች የምንናገራትን ቃላት በሙሉ እያንዳንዱ። ኦልሬዲ ብላክ ሊስት ያሉ ሰዎች አሉ። አይወዝን ብላክ ሊስት ቅርብ ጊዜ ነው የወጣሁት፣ ብላክ ሊስት ላይ ነው የነበርኩ። እንዴት ትናገራለች በኢትዮጵያ እንዴት ትናገራለች፣ እንዴት አስፈራለች ምናምን ብለው ለእኛም ታሰጋናለች በማለት እስከ 2021 ድረስ እኔ ብላክሊስቱ ነበርኩኝ። ትዌንቲ ዋን የወጣቱ የኮሮና አካባቢ ምንና ማን እንደምናገር አውቀዋል። ግን ይሄ የሰው ልጅ እኔኩም እኔ አንዳንዴ ነጩን አቅፋችሁ ትተኛላችሁ። ነጭ ወንድ የጀርመኑ ወንድ አቅፋችሁ ትተኛላችሁ። ህጉም ግን አታውቁትም አይደለ እዚያ ነገር አይቻልም። አይቻልም። ስለ ስፖርት ማውራት ትችያለሽ፣ ስለ አንዳንድ ነገር ታዲያ ስለ ጓደኛሽ ክራይስ ምናምን፣ አንዳንድ እንዲህ ሰዎች እንደዚህ ገብተሽ ግን ልጁን ልጅቷ ወሰደው፣ ልጁን ልጅ ወሰደው፣ ይሻላል አይሻልም። እሷ እኮ እንደዚህ ናት፣ እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ነው፣ እሷ እኮ እንደዚህ ነው። አትችይ ሚኒን ናት፣ አይቻልም። ጭራሽ ቪዲዮ ኮሜንት፣ ምናልባት ልትችይ ትችያለሽ። ኮሜንት ኮንትሮል ማድረግ ራሱ አውቅቷቸው ኮሜንት ሲናገሩ ሳ ኮሜንት ኮንትሮል ማድረግ አይችልም። ከተለያየ ቦታ ነው የሚመጣው። ይህንን ሁላ ኮሜንት ኮንትሮል ማድረግ አንችልም። ፐርሰናል ግን